ማንኛውም ይሄ ነገር እውነት ይሁን ውሸት እደርስበታለሁ። ኑሐሚንም ከሆነች ይሄን ነገር ያወራችው ወይ የውላት አምራን፣ ግን ይሄ ጉዳይ ያንቺ ፈጠራ ከሆነ እኔን ነው አያደርገኝም። የመጨረሻች ነው የሚሆነው። ኑሐሚን ብትሞጪ ይሻልሻል። ላካሁን በሞት ብቻዬን አደለም በስተመጨረሻም እንግዲህ ወይዘሮ አስቴር የራሷ የሆነ ድብቅ ሚስጥሯን ሰምታለች ማለት ነው። ምክንያቱም ከላይኩን እየተደበቀ ልጅ እንዳላትና ባሌ ልጅ እንዳለኝ እኮ አያውቅም እንዴት እንደዚህ ትለኛለ ስትል ስታወራ እንግዲህ ሁሉን ነገር ኑሐሚን ሰምታታለች ማለት ነው። ኑሐሚን በመስማቷ እውነት ለመናገር ለመደራደር ይሆናታል እጅግ በጣም አብዝተው ነበረ፣ ወይዘሮ አስቴር ማለት ነው። ስለዚህ እሷ የሆነ ነገር ከያዘችባት በእርግጠኝነት ኤደንጋ ሆና ተመካክራ ጉዳት የምታደርስባትን ወይንም ደግሞ የምትስማመው ነገር የሚደራደሩት ነገር ይኖራል ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ እንግዲህ ኑሐሚን ሰምታታለች፣ ስታወራ። ስለዚህ ይጉዷን ደግሞ ማንም አያውቅም፣ ወይዘሮ አስቴርን ኢብን ባሏን ላይ ኩን አያውቅም፣ እንዲሁም ደግሞ ልጆቿ እነ ናሁምም ምንም የሚያውቁት ጉዳይ የለም ማለት ነው። ስለዚህ ይህ ነገር ለኑሐሚ እጅግ በጣም ይጠቅማታል ብዬ አስባለሁ። ምክንያቱም አሁን ላይ ከሚያሰቃዩት አንጻር ማለት ነው። ብቻ ግን ኑሐሚ መስማት የሌለባትን ነገር ሰምታለች። እጅግ በጣም ነበር። ወይዘሮ አስቴር ድንግጥ ብላ ፍዝዝብ ላይ የቀረቸው ማለት ነው። ሌላው እናሆም እናሆም እጅግ በጣም እየተጨናነቀ ይገኛል። ከዚህ ቤት እኔ መቀመጥ አልፈልግም አጎቴ ጋር ለትንሽ ጊዜ እረፍት ማድረግ እፈልጋለሁ እሄዳለሁ፣ እማዬ በማለት እንግዲህ እናቱን አናግሯት ነበረ። አንተ ደግሞ ለሴት ብለህ የት ነው የምትሸሸው? ጭራሽ አገር ለቀ ልትሄድላት ታስባለህ እንዴ? አርፈህ መቀመጥ አለብህ እኔን አጋፍጠኝ፣ የት ነው የምትሄደው? በማለት እንግዲህ ተናግረዋለች ማለት ነው። ሲቀጥል እንግዲህ እምራን ተናግራለች ማለት ነው። ይህም ናሆሚ ያላለችውን ነገር አለች ብላ ሄዳ ተናግራለች። ለናሆም እጅግ በጣም በነገራችን ላይ የናሆሚ የናሆሚ የኑሐሚን ማለት ነው በጣም የሚጎዷት ወይንም ደግሞ እሷን ለመጣል የፈለጉት ሰዎች አጠቃላይ ሙሉ ነው ማለት ይቻላል ማለት ነው ከኤርሚያስ እንዲሁም ከአባቷ ወይንም ደግሞ ከላይኩን ውጪ እንዳለ እሷን ለመጉዳት እና እሷን ለመጣል ያላቸው ጥረት ማለት ነው። በእርግጥ ናሆም ይረዳታል፣ ግን ደግሞ ሰዎቹ በሚነግሩት አንጻር ነው እያያት ያለው። እሷ የምትለውን ነገር ምንም እያምናት አይደለም ማለት ነው። እና እምራን ራሱ ሁሉን ነገር ነገረችው ማለት ነው፣ ኤደን የነገረቻትን ነገር ናሆሚ እንደነገረቻት አድርጋ ሄዳ ለናሆም ተናገረች ማለት ነው። ከአንተ ጋር እንዳደረች ከአንተ ጋር ሰክረ ጊዜ እንዳሳለፈች ነገረችኝ። አንተ እንዴት እንደዚህ ታደርጋለህ? ጭራሽ ከሰራተኛ ጋር እንዴት ትተኛለህ? በማለት እንግዲህ ናሆምን እንትን ስትል ይሄን ነገር ማን ነው የነገረሽ? ብሎ ሲነግራት ራሷ ናሆሚ ነው የነገረችኝ ብሏታል ማለት ነው እና በጣም ነበር እሱ እራሱ እሷ በፍጹም ይሄን ልታደርገው አትችልም ዝም ብለሽ ራስሽ ያወራሹ ወሬ እንዳይሆን ግን ደግሞ አጣርቼ ይደርስበታለሁ። ናሆሚ ካልሆነች ራስሽ ፈጥረሽ ያወራሹ ወሬ ከሆነ አለቅሽም፣ እምራን አለቅሽም። ደግሞ አትከተኝ በሄድኩበት በማለት እንግዲህ እምራንን አስጠንቅቋታል ማለት ነው እና ናሆም ቀጥታ እንግዲህ ናሆሚን ነበር እየጠየቃት በነገራችን ላይ ቀጥታ አይደብቅም። ግን ሰው የሚለውን ነገር በሙሉ ይሰማል፣ ያምናል ማለት ነው እና ቀጥታ በመሄድ ኑሐሚን ነበር የጠየቃት ማለት ነው። እንዴት እንደዚህ ብለሽ ትነግሪያታለሽ? ለሷ ሲቀጥል እኔ እና አንቺ መቼ ነው እንደዚህ አይነት ነገሮች ያደረግ ነው? እኔ አይደለሁም ብላለች ማለት ነው። ምክንያቱም ኤደን ልትወን ትችላለች። እች ልጅ እኔን እዚህ ለማሰቃየት ነው ወደዚህ ቤት የመጣችው። በጣም መጥፎ ነች፣ አስመሳይ ነሽ በማለት ስለ ፍቷ ስለ ሄደን ስትናገር ነበር። እሷ እንዴት ልታደርግ ትችላለች? ምንድን ነው የምትየው? እያለ ከእሷ ጋር ሲጮባት ኤደን ደግሞ ሰምታለች፣ ይህን ነገር ማለት ነው። ናሆምና እንዲሁም ናሆሚ ሲጫጫፉ ሰምታለች፣ ስለዚህ ጉዳይ ሲያወሩ እንደገና ደግሞ ራሷ እምራን እሷ የነገረቻትን ናሆሚ አድርጋ እንደነገረቻት ነው እንትን ያለችው ማለት ነው። እና ከኔ የበለጠች የሆነች አሽቃባጭ ነገር ነች እያለች ነበረ እምራንን ማለት ነው። ምክንያቱም ለወይዘሮ አስቴርስ እኔ የነገርኳትን ናሆሚ ነው የነገረችኝ ብላ ሄዳ ለናሆም ተናገረች ብላ ነበር እንግዲህ ለወይዘሮ አስቴር ስትናገር የነበረችው ማለት ነው እና ራሷ እምራን እጅግ በጣም ኃይለኛ እንደሆነች እና መጥፎ ሴት እንደሆነችም ራሷ አስቴር ስትናገር ነበረ ማለት ነው እና ኤደንን እንዲሁም አፋጧት ነበረ። ናሆም ግን ደግሞ እኔ እንዴት እንደዚህ አላደርጋለሁ? ስለ ማን ነች? ምንድን ነች? እኔ እኮ አላቃትም ስለ እምራን የምትባል ሴትዮ ጨራሽ እኔ አላቃትም። እንዴት ነው እንደዚህ አይነት ነገሮችን የማደርገው ብላ የሆነ እንደማነፍረቅ ብላለች ማለት ነው። እህቴ ደግሞ ደግሜ ደጋግሜ ይቅርታ ይዬሻለሁ እኮ ለምንድን ነው ይቅርታ የምታደርጊልኝ እንደዚህ እየጠመርሽኝ? ብላ ኑሐሚንን ስትላት ነበር። አታስመስኝ! ለምንድን ነው በዚህ ያክል ድረስ የምታስመስኝ? ባ ማለት እንግዲህ ናሆሚ ማለት የሄደን የደን ማስመሰል አሁንም እጅግ በጣም እየሰለቻት እየመጣ ነው። በዚያ ላይ ደግሞ በገጠማት ነገር እጅግ በጣም ሀሳብ ውስጥ ገብታለች ማለት ነው። ምክንያቱም እርጉዝ ስለሆነች አሁን ላይ እንግዲህ አባቷን ማለት ነው፣ አቶ ተሰማ የኔ ልጅ በጣም ጨዋ ነች እያለ ነው እንግዲህ በጣም የሚናገርላት ኑሐሚን ማለት ነው። ስለዚህ ይህ ነገር ደግሞ በባለፈው እንግዲህ ከኤርሚያስ ጋር በተፈጠረው ነገር አሁን ላይ እርጉዝ ሆናለች ማለት ነውእና አባቷ ከሚጠብቅበትና የእሷን ስርዓት አላት እያለ ስለሚያወራ ስለ ለይኩን ራሱ ማለት ነው እጅግ በጣም እስከዛሬ ማንንም እንደማታውቅና ከወንድ ጋር ምንም አይነት ግንኙነት እንደሌላት ነው እንግዲህ ለይኩንም የተረዳው ማለት ነው እና በዚህን ያክል የአባቴ ቅስም እሰብራለውኝ፣ እንዴት እንደዚህ ይሆናል ብላ እጅግ በጣም ስታለቅስ ነበረ እንዲሁም ደግሞ እዚህ ቤት የመውጣት ፍላጎት በፊት እንዲሁም አቶ ተሰማ ነበረ እዚህ ቤት የመውጣት ፍላጎት የነበረው። እሷ ግን አሁን ሁሉም ነገር ከብዶኛል፣ በቃ አባዬ ዝም ብለህ ከዚህ ቤት አስወጣኝ፣ ከዚህ ቤት መውጣት እፈልጋለሁ በማለት አባቷን አቶ ተሰማ ጠይቀውን ነበረ ማለት ነው። አቶ ተሰማ ደግሞ የልጁ ግራ መጋባት እጅግ በጣም እያስጨነቀው ይገኛል። ምን ሆኖ ነው? ምንድን ነው የተፈጠረው ነገር? ለምንድን ነው ምንድን ነው? ሁሉን ነገር ነገሪን ብሏት ነበረ። ኑሐሚን ግን እኔ የማረባ መጥፎ ነኝ አባዬ፣ ትፋብኝ፣ ትፋብኝ፣ በቃ ያንተን ሀሳብ የምከተል ልጅ አደለሁኝ፣ አንተ እንደምትለው ጨዋ ምናምን ነገር አደለሁም፣ በቃ ትፋብኝ እያለች እንግዲህ አባቷ ላይ ስትጮህ ነበር። በቃ ነገሮችን በሙሉ ምክንያቱም እርጉዝ ስለሆነች እሱ እንደጠበቃት ጨዋ እንዳልሆነች እያወቀችው ማለት ነው። በጣም ውስጧ እየተረበሸ ይገኛል። ሲቀጥል ደግሞ አሁን ላይ እኔ ራሴን ይህን ነገር እንዳረገዝኩኝ ሁሉን ነገር ላባቴ ይሄን ውርደቴን ከምናገር ራሴን ባጠፋ ራሴ ብሞት ይሻለኛል ብላ ስታለቅስ በነበረበት ሰዓት ግን አስታውላለች አንድን ነገር ማለት ነው። ይሄስ አሁን እኮ እኔ ብቻ አይደለሁም የሌላ ሰው ነፍስም እዣለሁ ይሄ ምስኪን ምንም ባላወቀበት እንዴት እኔ እንደዚህ አደርጋለሁ ብላ ስትናገር ነበር። በነገራችን ላይ አሁን ልጅ የእግዚአብሔር ስጦታ ነው። በዚያ ላይም ደግሞ ራሳቸው ኤርሚና እንዲሁም ደግሞ ናሆሚ በሰሩ ስህተት ነው እንግዲህ ልጅ ሊመጣ የቻለው እንጂ ልጅ ምንም አይነት ጥፋት የለበትም፣ ማለት ነው ስለዚህ ይህን ነገር ዘወር ብላ ማሰብ እና የራሷ ችግር መሆኑን ማወቋ ራሱ እጅግ በጣም አሪፍ ነገር ነው ማለት ነው። እና እጅግ በጣም በዚህ ጉዳይ እየተጨናነቀች ትገኛለች። ሌላው እንግዲህ ኤደን ነች። ኤደን አሁንም እንዳረገዘች ጠርጥራለች ማለት ነው። እና ለወይዘሮ አስቴር የተናገረችው የሆነ ነገር አለ። ሰሞኑን ነኋሚ የሆነ ነገር አለ ብላታለች ማለት ነው። ምን ሊኖር ይችላል? እኔ በጣም በተደጋጋሚ ሽንት ቤት ስትመላለስ አያት አለውኝ። ስለዚህ ወደ ላይ እያለ እያስታወካት ነው። ብቻ ግን እኔ ያሰብኩት እንዳይሆን ብላ ኤደን ስትናገር ነበረ። ማለት ምንድን ነው ያሰብሽው? ነገር ምን ይፈጠራል ብለሽ ነው? ምንድን ያሰብሽው እስኪ ንገሪኝ ብላት ነበር ወይዘሮ አስቴር ማለት ነው። አርግዛ ይሆናል ብላለች ማለት ነው። እንዴት ሊሆን ይችላል ይህ ነገር ይህ ነገር ግን አንቺ በደንብ ካጣራሽና እውነቱን ከነገርሽኝ ለአንቺ በጣም ደጎስ ያለ ነገር እከፍልሻለሁ ብላታለች ለኤደን ማለት ነው። ኤደን ደግሞ ያው አጣራለውኝ ግን ደግሞ ባታረግዝ ባታረግዝ ማ አላረገዘች ነው ካልሆነ አልሆነም ነው ግን ደግሞ ሆነም አልሆነም ይህን ነገር እስከ ጥግ ድረስ ሂደሽ ማጣራት አለብሽ። እኔ መረጃውን በደንብ እፈልገዋለሁ ብላለች ማለት ነው ወይዘሮ አስቴር ማለት ነው። እና ኤደን አሁን ላይም እንግዲህ እህቷን ከመጣልና ለእህቷ መጥፎ ከመሆን አልታቀበችም። እሷን ለመጉዳት ነው አሁንም ሀሳቧ ማለት ነው። እንዲሁም ደግሞ ኑሐሚን እጅግ በጣም ተበሳጭታለች። ምክንያቱም እንዴት ለኢምራን ሂደሽ ጭራሽ እኔ ከናሆም ጋር አብሬ እንደሆንኩ ምናምን እንዴት አቀናብረች ትናገራለች። ሲቀጥል ደግሞ ከእሷ ጋር ሄደሽ እራስሽ ተናግረሽ እንዴት እሷ ነሽ ብለሽ እንትን ትይኛለሽ። ለምንድን ነው የማትይኝ? ኧረ እባክሽን ተይኝ ብላ ከሄደን ጋር አለቃቅሳ ነበር ማለት ነው። እና እንደዚህ እንድታለቅሺ እንደዚህም ተስፋ እንድትቆርጭ ነው የምፈልገው። ጠንካራነትሽ ጀግናነትሽ እንዲወድቅ እኔ ደግሞ በአንቺ ተስፋ መቁረጥ እኔ በጣም እየጠነከርኩና ጀግና ይሆንኩ ይሄዳለሁ። ይሄን ነበር የፈለኩት ናሆሚ እያለች እንግዲህ ኤደን ስትፎክር ነበረ ማለት ነው። አንድና አንድ እሷ ለመጣል ነው እንትን እያደረገች ያለችው ማለት ነው። ሌላው እንግዲህ ኤርሚያስ ነው። ኤርሚያስን ሰምቷል ደግሞ ጉዳይ እንግዲህ ስለ ናሆምና እንዲሁም ደግሞ ናሆሚ አንድ ላይ አደሩ የሚለውን የምራ መጣ ነግረው ነበር አምራን እኔ ስማ በጣም እንትን ይለኛል። አእምራን መታ ነግረው ነበረ ማለት ነውና በቃ እኔ እሱን እወደዋለሁኝ ናሆምን እወደዋለሁ። አንተ ደግሞ እራሷ ናሆሚን ትወዳታለ፣ ናሆሚን ትወዳታለ። ይሄ ነገር እጅግ በጣም ግራ እያጋባን ነው። እስከ መቼ ነው ግን ሰው የሚወደውን? አቶ እኔ በጣም እፈልገዋለሁኝ እያለች እንግዲህ እሷም ስትናገር ነበረ። ሲቀጥል ደግሞ አብረው ጊዜ እንዳሳለፉ ትነግረዋለች ማለት ነው። ግን ደግሞ ኤርሚያስ አላመናትም። በፍጹም እሷ እንደዚህ አታደርግም አዎ ወደዋለሁ ብላለች ተናግራለች፣ ለአባቷ ግን ደግሞ በዚህን ያክል ከእሱ ጋር አብራ የምተኛበት አጋጣሚዎች በፍጹም ሊኖር አይችልም፣ እሷም አታደርገውም በማለት እንግዲህ በእርግጠኝነት ነው እንግዲህ የተናገረው ማለት ነው፣ ኤርሚያስ ማለት ነው ግን የጠረጠረውን ነገርም እንደዚሁ ኑሐሚንን ጠይቋት ነበር። ኑሐሚን እጅግ በጣም እንግዲህ እንደተከፋችና ሁኔታዋ ደስተኛ እንዳልሆነች ተረድቷታል። ምን ሆኖች ነው? ለምንድን ነው የማትነግርኝ? እንደዚህ ያደረከኝ አንተነ ደስቴ ሁሉ ነገር የተስፌ ድሮ ከሀያቴ መጥቼ እዚህ ትምህርት ለመማርና ቁም ነገር ለመድረስ ነበረ። አንተ ግን ሁሉን ነገሬን ሰባበርከው፣ በአንተ ምክንያት እያለች ጭኋበታለች። በቃ ጊዜ ስጭኝና ነገሮቹን ላስተካክል እድል ስጭኝ አንድ ጊዜ ብሏት ነበረ። እሷ ግን ምንም አይነት እድል እንደማትሰጠው እና ከዚህ ቤትም ሞታ እንደምትሄድ ወተሽ፣ ከሄድ ደግሞ እኔ አብሬሽ ተከትዬ ነው የሚሄደው። እኔስ ማን አለኝ? የዚህ ቤት እኮ አንቺን ብዬ ነው የመጣሁት። በማለት ሲቀጥል ደግሞ የሰማሁት ነገር እውነት ነው ወይስ ውሸት ነው? ከአንቺ መስማት እፈልጋለሁ። ግን ደግሞ እንደማታደርጊው አውቃለሁ። ስለዚህ ከናሆም ጋር አብራችሁ ሆናችኋል ወይንስ አይደላችሁም? በማለት ጠይቋት ነበረ እንደዚህ አይነት ጥያቄ አጠይቀኝ። እንዴት እንደዚህ አይነት ነገሮች አደርጋለሁ? እኮ እኔም እኮ እንዳላምንም ግን ደግሞ ሊጠይቅሽ ብዬ ነው። ይህን ነገር የምታደርገው እራሷ ደንች እሰራላታለሁ፣ በማለት እንግዲህ ፎክሮላታል ማለት ነው። መጨረሻም እንግዲህ ናሆሚ መስማት የሌለባትን ነገር ሰምታለች የወይዘሮ አስቴር ሚስጥርን ማለት ነው ግን ደግሞ ለእሷ እጅግ በጣም ይጠቅማታል ብዬ አስባለሁ እሷን የምታስፈራራበትና እንዲሁም የምትይዝበት ይሆናል ማለት ነው እንግዲህ ቀጣይ ፓርት ደግሞ ምን ይፈጠራል የሚለውን ነገር ናሆሚ ከአባቷ ላይ ያላትን ነገር እንዴት ሊሆን ይችላል ኤደንስ ምን ልታደርጋት ትችላለች እርሚስ ምን ሊወስን ይችላል ናሆ የሚለውን ሁሉን ነገር እንግዲህ አብረን የምናይ ይሆናል በቀጣይ ው ሀይዴ ቻናሌ ተከታታዮች ቤተሰቦች፣ ቤተሰቦቼ በያላችሁበት በሰላማችሁ የብዛሌ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።